የአውሮፓ ሀያላን ሊጎች ወደ መጠናቀቃቸው እየመጡ ይገኛሉ። በእንግሊዝ ሊቨርፑል አሸናፊ ሆኗል። በፈረንሳይ ፓሪስ ንጀርማ የሊጉ ሻምፒዮን መሆኑን አረጋግጧል። በጣሊያን የናፖሊና የኢንተር ሚላን ጉዳይ በቀጣዮቹ ሳምንታት ይለያል። ከሞላ ጎደል በስፔን ያለው የዋንጫ ጉዳይ ወደ ባርሴሎና ያደላ ይመስላል ከሳምንቱ መጨረሻ የኤልክላሲኮ ድል በኋላ። አለፍ ብለን ጀርመን ከሄድን ደግሞ የጀርመን ቡንደስ ሊጋ እንደተለመደው ወደ ቀድሞ ቤቱ ተመልሷል። ባለፉት 13 የውድድር ዘመናት በ12ቱ የውድድሩ አሸናፊ ባየር ሙኒክ ሆኗል። ባለፈው ዓመት የዣቪ አሎንሶ ባየር ሊቨርኩሰን ሻምፒዮን ከመሆኑ ውጪ። ነገር ግን አሁንም ሲዝናቸውን በመጥፎ ሁኔታ እያጠናቀቁ ያሉ ቡድኖች አነጋጋሪ ጉዳዮችን ያሰሙናል እስቲ የዘንድሮን አስር የሚደርሱ የማንቸስተር ዩናይትድ መጥፎ ቁጥራዊ ጉዳዮችን እያነሳሳን ቆይታ የምናደርግ ነው የሚሆነው። ኦፊሻሊ፣ ሁለት ጨዋታዎች ቢቀሩትም የማንቸስተር ዩናይትድ የምንጊዜውም የፕሪምየር ሊጉ ባለፉት 33 ዓመታት የተመዘገበው አስቀያሚ ሲዝን ይህ ሆኖ የሚያልፍ ይሆናል ማለት ነው። እንደሚታወቀው 39 ነጥብ ላይ ነው የሚገኘው ማንቸስተር ዩናይትድ፣ ሁለት ጨዋታዎች ይቀሩታል። እነዚህ ሁለት ጨዋታዎች ማሸነፍ ቢችል እንኳን በደረጃ ሰንጠረዡ ከ13 ፈቀቅ ያለ ቦታ ላይ ለመቀመጥ የሚችልበት እድል የለውም። አሁን በሊጉ 16ኛ ደረጃ ላይ ነው የሚገኘው ከዚህ ቀደም እንግዲህ 2023 የውድድር ዘመን ማለትም ባለፈው ዓመት ማንቸስተር ዩናይትድ 8 ያ ደረጃን ይዞ ማጣናቀቁ የሚዘነጋ አይደለም። ከዛ የውድድር ዘመን በኋላ እንግዲህ ሌላኛው አስከፊ የውድድር ዘመን ሆኖ የሚመዘገበው ይህ ይሆናል። ባለፈው ዓመት ኤሪክ ቴናግ ቡድናቸው ስምንተኛው ሆኖ ሲጨርስ የምንጊዜው መጥፎ የማንችስተር ዩናይትድ ሲዝን ተብሎ ነበር። በቀጣዩ ዓመት ማለትም ዘንድሮ ደግሞ ተመሳሳዩ ጭራሽ ደግሞ ከሱም የባሰው በስምንት ደረጃዎች የተንሸራተተ ካለፉት ዓመታት የነጥብ ልዩነቶቹ ዝቅ ያሉበትን የውድድር ዘመን እያሳለፈ ይገኛል። በ2021/22 ማንችስተር ዩናይትድ 58 ነጥቦችን አስመዝግቦ በሊጉ የደረጃ ሰንጠረዥ ዝቅተኛውን ነጥብ ካስመዘገበ በኋላ በአሰልጣኝ ኦሌጉናር ሶልሻ እየተመራ ከዛ በኋላ እንግዲህ አሁን በአስራ ሶስት ነጥቦች ዝቅ ያለ የነጥብ ሁኔታዎችን በማንችስተር ዩናይትድ በኩል እየተመለከትን ነው የምንገኘው። ስለዚህ ሌላኛው ለማንችስተር ዩናይትድ መጥፎ የሚባለው ደረጃ ወይም ደግሞ ቦታ እንደሆነ ማንሳት እንችላለን። የመጀመሪያውን የሊግ ደረጃዎች ከተመለከትን ወይም ደግሞ የሊግ ሳምንታት በማንችስተር ዩናይትድ ቤት ከተመለከትን ማንችስተር ዩናይትድ እንዲህ ያለ ቦታ ላይ ይቀመጣል ብለን የምንመለከትበት እድል አልነበረም። ማንችስተር ዩናይትድ በደረጃ ሰንጠረዡ አሁን ላይ በጣም ዝቅተኛ የሚባለው ቦታ ላይ ነው የሚገኘው። አሁን ከሳውዝሀምፕተን ከኢፕስዊች እና እንዲሁም ደግሞ ከሌላኛው ወራ ሌስተር ጋር በመሆን ባለፉት ጥቂት ወራት ምንም አይነት ድል ማስመዝገብ ያልቻለው ክለብ ሆኖ እየተመለከት ነው ነው ሳውዝሀምፕተን፣ ኢፕስዊች ሌስተር ሲቲ ከሊጉ መወረዳቸውን አረጋግጠዋል። የማንቸስተር ዩናይትድ የዘንድሮ የውድድር ዘመን ሮክ ቦተም የሚባለው አይነት ደረጃ ላይ እንደደረሰ ማሳያ ይመስላል። አሁን በየድሎች ከተመለከት ናቸው። ባለፉት ስድስት የፕሪምየር ሊግ ጨዋታዎች ውስጥ ማንቸስተር ዩናይትድ የሚበልጠው ሳውዛምፕተንና ኢፕስዊችን ብቻ ነው። ከመጨረሻ ስድስት ጨዋታዎች ባሸነፋቸው ጨዋታዎች ማለት ነው። የአሞሪምን ጉዳይ እናንሳ ደግሞ አሞሪም ከዚህ ቀደም ብራጋን በያዘበት የውድድር ዘመን በስፖርቲንግ ብራጋ በአማካይ 149 ነጥቦችን ያስመዘግብ ነበር። በስፖርቲንግ ሊዝበን የመጀመሪያው ዓመት ልክ እንደዚሁ እንደ ማንችስተር ዩናይትድ ሲዝኑ ሁሉ በሲዝኑ አጋማሽ ነበረ ስፖርቲንግ ሊዝበን የውል ማፍረሻውን ከፍሎ ሩብን አሞሪምን ወደ ስፖርቲንግ ሊዝበን ማስኮብለል የቻለው ያኔ ታዲያ የነጥብ ልዩነቱ የሚያስመዘግበው በአማካይ 0ጥ56 ነበር። አሁን ሩብን አሞሪም በማንቸስተር ዩናይትድ በአማካይ በፕሪመር ሊጉ የሚያስመዘግበው ነጥብ 0ጥ26 ነው። አንድ እንኳን መምሏት አልቻለም። ይሄ ሌላኛው ለማንቸስተር ዩናይትድ በአሰልጣኝ ሩብን አሞሪም ስር ምንም አይነት ለውጥ እያሳየ አለመሆኑን ጠቋሚ ነው የሚሉት ቁጥራዊ መረጃ ሆኖ ተመዝግቧል። ባለፈው ሳምንት ወይም ደግሞ በሳምንቱ መጨረሻ በዌስትሃም ማንቸስተር ዩናይትድ ሁለት ለባዶ በሆነ ውጤት ተሸንፏል። ታዲያ በዚህ ጨዋታ ሲሸነፍ ሽንፈቱን ያስተናገደው በኦልትራፎርድ ነው። አሰልጣኝ ሩብን አሞሪም ክለቡን ከተረከበ በኋላ ዘጠነኛው የኦልትራፎርድ ሽንፈት ሆኖ ተመዝግቧል። ሌላኛው በማንችስተር ዩናይትድ ሲዝን አስከፊነቱ በጉልህ የሚታይ ቁጥር እንደሆነ ማንሳት ይቻላል። ይሄም በዚህ አመት በአጠቃላይ ማንችስተር ዩናይትድ ከ14 ጨዋታዎች በላይ ቢሸነፍም በዘጠኝ የሚደርሱት ደግሞ ሽንፈቶችን ያስተናገደው በኦልትራ ፎርድ ነው ከ96263 የውድድር ዘመን በኋላ ለማንቸስተር ዩናይትድ ሌላኛው አስከፊ ቁጥራዊ መረጃ ተብሏል። በኦልትራ ፎርድ ማለት ነው። ማንቸስተር ዩናይትድ በሌላ ስያሜው ዘንድሮ ከሚያስመዘግባቸው ውጤቶች አንጻር ዶክተር ማንቸስተር ዩናይትድ የሚል ቅጽል ስም በእንግሊዝ ፕሬሶች የተሰጠው ይገኛል። ለምን የሚለውን እንመልከት። ባለፉት ስምንት ጨዋታዎች ዌስት ሃም ማሸነፍ አልቻለም ነበረ ነገር ግን ማንቸስተር ዩናይትድ ጋር መጥቶ ማገገም ችሏል። በሲዝኑ ጥሩ ጊዜን እያሳለፈ የማይገኙ ቡድኖች የሚያገግሙት በማንቸስተር ዩናይትድ ላይ ነው። ኖቲንጋም ፎረስት በተመሳሳይ እንዲ አይነት ታሪክ አጋጥሞታል። ሶስት ተከታታይ ጨዋታዎችን እየተሸነፈና ነጥብ እየጣለ ከመጣ በኋላ ማንቸስተር ዩናይትድን አሸንፎ ማገገም ችሏል። ከዛ በኋላ በተከታታይ ስምንት ጨዋታዎችን ያሸነፈው ዌስትሃም ማንቸስተር ዩናይትድን በዚህ ሳምንት ማሸነፍ ተከ ማሸነፉን ተከትሎ በደረጃ ሰንጠረዡ ከማንቸስተር ዩናይትድ ከቶተና መም ጭምር በመብለጥ ወደ ላይ ከፍ ማለት የቻለበትን አጋጣሚ መፍጠር የቻለበት ነው። ለዛም ነው ዶክተር ማንቸስተር ዩናይትድ የተቸገሩ ቡድኖችን ሁሉ እንዲያገግሙ ምክንያት እየሆነ ያለ ሐኪም ተብሎ እየተጠቀሰ የሚገኘው ያለፉት ሁለት ወራትን እንመልከት። ያለፉት ሁለት ወራት በማንቸስተር ዩናይትድ የዘንድሮ የውድድር ዘመን ውስጥ ምንም አይነት ድል በፕሪምየር ሊጉ ክለቡ ማስመዝገብ ያልቻለበትን ጊዜ እያሳለፈ ያለበትን ጊዜ ይጠቁመናል። ለመጨረሻ ጊዜ እንግዲህ በሊጉ ማሸነፍ የቻለው ጃንዋሪ 26 ነው፣ ፉልሃምን ማሸነፍ የቻለበት አጋጣሚ እንደነበር ማንሳት እንችላለን። ስለዚህ ከነዛ ጊዜያቶች በኋላ ማንቸስተር ዩናይትድ ባለፉት 17 ጨዋታዎች ማሸነፍ የቻለው በሊግ ጨዋታዎች ብቻ ከተመለከትን አን አንድ ጌም ብቻ ሆኖ እናገኘዋለን። ይህም በሌስተር ሲቲ ላይ የተቀዳጀው ድል ነው የሚሆነው። ከዛ ውጪ ግን ባለፉት ሁለት ወራት ማንቸስተር ዩናይትድ በፕሪምየር ሊጉ ምንም ድል ማስመዝገብ አልቻለም። በዩሮፓ ሊጉ ትልልቅ የሚባሉ እንደ ቢልባኦ ከዛ ባለፈ እንደ ሊዮን ያሉ ድሎች፣ እንደ ሪያል ሶሲዳድ ያሉ ድሎችን በነዚህ ታይም ፍሬሞች ውስጥ ማስመዝገብ ችሏል። ነገር ግን ደግሞ በሊጉ ይህንን ውጤት ማስመዝገብ እየቻለ እንዳልሆነ እያየን ነው የምንገኘው። ሌላኛው መመልከት ያለብን ጉዳይ ማንችስተር ዩናይትድ እና የሊግ ቁጥሮቹ ወይም ደግሞ የሊግ ጎል ቁጥሮቹ እንደሆኑ ማንሳት እንችላለን። ማንችስተር ዩናይትድ አሁን ዝቅተኛ የሚባል ቁጥሮችን ነው በጎል እያስመዘገበ የሚገኘው። ባለፉት በዚህ ዓመት ማንችስተር ዩናይትድ በ14 ጨዋታዎች ላይ ግብ ሳያስቆጥር ወጥቷል። ከእነዚህ 14 ጨዋታዎች ደግሞ አስሩ ጨዋታዎች የተመዘገቡት በአሰልጣኝ ሩበን አሞሪም ስር ነው። በሊጉ ብዙ ጎሎችን ሳያስቆጥሩ የወጡባቸውን ጨዋታዎች ከተመለከተን የክለቦችን ምንመለከተው ከማንችስተር ዩናይትድ በተሻለ ሳውዛምፕተን፣ ኤቨርተንና ሌስተር ናቸው 15ና 16 ጨዋታዎች ላይ ግብ ሳያስቆጥሩ ወጥተዋል። ማንችስተር ዩናይትድ ከእነዚህ ክለቦች በመቀጠል 14 ጨዋታዎች ላይ ግብ ሳያስቆጥር የወጣበት አጋጣሚ ተፈጥሯል። ይሄም በጣም ዝቅተኛ የተባለ ቁጥር እንደሆነ ማንሳት እንችላለን። በተለይ የክለቡ ሰዎች ከዚህ ቀደም ወደ ኋላ ተመልሰው እንደ አንዲ ኮል፣ ሩድ ቫን ኔስትሮይ፣ ኤሪክ ካንቶና፣ ክሪስቲያኖ ሮናልዶ፣ ዋይኒ ሩኒን የመሳሰሉ የማጥቃት አማራጮች ለነበሩት በአንድ የውድድር ዘመን ብቻ ሩኒ፣ ሮናልዶ፣ ቴቬዝ፣ ቤርባቶቭ፣ ከዛ በኋላ እንደገና ሩቪን ቫን ፐርሲ፣ ሃቬር ሄርናንዴስ፣ ቺቻሪቶን የመሳሰሉ ተጫዋቾች በቡድን ውስጥ እንዳላቸው ያምኑ ለነበሩ ደጋፊ የሚዋጥ አይመስልም። በቀጣይ መሻሻል ያለበት ይህንን ይመስል ይችላል ኢንተርምስ ኦፍ ኤክስፔክትድ ጎል በተለይ ኤክስፔክትድ ጎሉን ወደ የሚያገኛቸውን ኤክስጂዎች ወደ ግብነት በመቀየር ረገድ ዝቅተኛ ቁጥር ያለው ማንቸስተር ዩናይትድ እንደሆነ ይታውቃል። 8.22 ነው። አንደር ፐርፎርም ከሚያደርጉ ክለቦች መካከል አንደኛው ነው። በዚህም በሊጉ ማለት ነው። ኤክስጂዎችን መቀየር ባለመቻል የሚያገኛቸውን ኤክስፔክትድ ጎሎች ወደ ግብነት ባለመቀየር ሁለተኛ ደረጃ ላይ ነው የሚገኘው። የሚበለጠው በክሪስታል ፓላስ ብቻ ነው። ክሪስታል ፓላስ በደረጃ ሰንጠረዡ ከማንችስተር ዩናይትድ በላይ የሚገኘው ክለብ እንደሆነ ማንሳት እንችላለን። ለምሳሌ በዚህ ሳምንት ከዌስት ሃም ጋር ሲጫወት ማንችስተር ዩናይትድ የተሻለ ኤክስጂ ነበረው፣ ግን አንድም ግብ ማስቆጠር አልቻለም። ከቦርንመዝ ጋር አቻ ሲለያይ የተሻለ ኤክስጂ ነበር። ያንን ጌምም ማሸነፍ አልቻለም። አብዛኞቹ የቅርብ ሳምንታት ጨዋታዎች ማንችስተር ዩናይትድ በግብ ድል ፈጠረው የተሻሻለበት ይመስላሉ። ግን ግብ በማስቆጠር ረገድ ክፍተቱ እንዳለ ማንሳት እንችላለን። ሌላኛው ማስቆጠር ካልቻለ አንድ ቡድን እንዳይቆጠርበት ማድረግ አለበት ማንቸስተር ዩናይትድ በጣም ሼኪ የሚባል ዲፌንስ እንዳለው በዚህ ዓመት እያየን ነው የምንገኘው የሞሪኖ ሲዝን በአማካይ በጨዋታ የሚቆጠርበት 0.92 ጎሎች ነበር አንድ ጎል እንኳን የማይሞላ ከዛ ባለፈ የአሰልጣኝ ሊቫናል ቡድን 0.95 ጎሎች ይቆጠሩበት ነበር አሁን በአሞሪም የአሰልጣኝነት ዘመን ማንቸስተር ዩናይትድ 1.64 ጎሎች በአማካይ በየጨዋታው እየተቆጠሩበት ይገኛል ጦር ኦቨር ላስት 25 ጌምስ ማለት ነው እና ያ በማንችስተር ዩናይትድ ከሰር አሌክስ ፈርጉሰን በኋላ መጥፎ የሚባለው ቅጥ ቁጥር ሆኖ የተመዘገበው ይመስላል። ከዛ ባለፈ ሌላኛው በትልቅ ጨዋታዎች ላይ ነቃ ደንገጥ የሚል በቀለል ባሉ በሚመስሉ የስማቸው ደረጃ ዝቅ ባሉ ቡድኖች ላይ ደግሞ ዝቅተኛ ውጤቶችን የሚያስመዘግበው ነው። ለምሳሌ ከሊቨርፑል ጋር፣ ከሲቲ ጋር ከዛ ባለፈ ከአርሰናል ጋር በተመሳሳይ ከማንቸስተር ሲቲ ጋር ኦልድ ትራፎርድ ላይ የተደረጉ ጨዋታዎች። እነዚህን ጨዋታዎች ከተመለከተን ትልልቅ ፐርፎርማንሶች ዩናይትዶች ማሳየት የቻሉት በትልልቆቹ ጌሞች ነው። ይሄ በቀጣይ ዓመት ሊቀረፍ የሚገባው ጉዳይ ይመስላል። ልክ ሽንፈት የዓለም መጨረሻ እንደሆነ ማመን መቻል አለብን በትልቅ ደረጃ በአንድ ክለብ ውስጥ ስንገኝ የሚል አስተያየትን አሰልጣኝ ሩብን አሞሪም አስተያየታቸውን ሰጥተዋል። ማንችስተር ዩናይትድ እና ሩብን አሞሪም በቀጣይ ዓመት ምን የሚያሳኩ ይመስላቸዋል? እንደ ዴላፕ ያሉ ዝውውሮች ለመጠናቀቅ ከጫፍ ደርሷል። የኩና ጉዳይ ያለቀለት ይመስላል። ሌሎች የአማካይና የተከላካይ ክፍል የዝውውር ሂደቶች ግብ ጠባቂ ክፍላቸውን ጨምሮ የሚቀጥሉ ይሆናል። ሽያጮች የተጫዋቾችን የግዢ ሁኔታዎች እያፈጠኑ መሄዳቸው እንደማይቀር የሚጠበቀው ጉዳይ ነው። እናንተ ምን ታዘባችሁ? በቀጣይ ዓመት ውስጥ ምን ትጠብቃላችሁ? ማንችስተር ዩናይትድ ላለፉት ሁለት ወራት በሊግ ጨዋታዎች ምንም ማሸነፍ አልቻለም። በቀጣይ ደግሞ በዩሮፓ ሊግ ጨዋታውን ፍጻሜው ላይ ሲያደርግ ምንም ዓይነት ከፍተኛ የሚባል ዋንጫውን ማሳካት የሚችል ከሆነ ከፍተኛ የሚባል የደስታ ፕሮግራም ደስታቸውን የሚገልጹበት ፕሮግራም እንደማይኖራቸው ይፋ ተደርጓል። እዚያው በካሪንግተን ቀለል ያለች ባርቤኪው ለማዘጋጀት ብቻ እቅድ እንዳላቸውን ይ ይፋ የተደረገው ለተጫዋቾች ቤተሰቦች የሚሰጠው ትኬት ቅነሳ ተደርጓል። የክለብ ስታፍ አባላትም ወደ ባስክ ግዛት አምርተው ጨዋታዎችን ከመመልከት ይልቅ በካሪንግተን አንድ ውድድሩን መመልከቻ ወይም ደግሞ ጨዋታውን መመልከቻ ግዙፍ ፕሮግራም ይዘጋጃል ተብሎ ይጠበቃል። እሱም ቀለል ያለ ነው እንጂ የተጋነን አይደለም። ሰራተኞቹ በሙሉ ግን እንዲያዩት የሚደረግ ነው። ሲዝኑን የሚያተርፍ ነው ተብሎ ባይታመንም ቢያንስ ግን ቁስል መሻሪያ ሊሆን እንደሚችል ይገመታል። ምን ትጠብቃላችሁ? ኮመንት ሴክሽን ልታስቀምጡልን ትችላላችሁ። መልካም ጊዜ ይሆንላችሁ።